አዎ ኢየሱስ ክርስቶስ ለእስራኤል ብቻ የመጣበት ነገር አለ፣ ለዓለም የመጣበት ነገር አለ። ስለዚህ በቦታው ላይ ያለው ንባብ እኛን የሚመለከት አይደለም። እንደ ንጉሥ መጥቶላቸዋል፣ ግን ሊቀበሉት አልቻሉም። እንደ መሲህ ማለት ነው። የእግዚአብሔር እቅድ እንዴት ነው? ኢየሱስ እንዲህ አለ፣ እኔ የመጣሁት ለጠፋው ለእስራኤል ቤት ለአስራ ሁለቱ ነገድ እንጂ ለሌላ ተልኬ ያመጣው ማለት ልክ ነው። ኢየሱስ የመጣው ከምን በታችው? ከህግ በታችው ህግ ውስጥ አሕዛብ ያገባቸዋል አያገባም፣ ህጉ አይመለከትም? ህግ ውስጥ እኛ የለንበትም። ኢየሱስ የመጣው ከህግ በታቸው ነ በህግ ጥላ ስር ላሉት ነው። አገልግሎቱ በሙሉ ማለት ነው። የእግዚአብሔር እቅድ በነቢያት በኩል የተጻፈ እቅድ ምንድን ነው? በመሲሁ በኩል መጀመሪያ ክርስቶስ መጥቶ በሱ በኩል መጀመሪያ ማንን መባረክ እስራኤል ከዛ በእስራኤል አማካኝነት አለምን መባረክ ቅደም ተከተሉ ይሄ ለዚህ ነው መጽሐፍ ወንጌል አስቀድሞ ለአይሁዳው ቀጥሎ ለግሪክ ሰው ወይም ለአሕዛብ ለኛ ስለዚህ ግን ወደ ገዛ ወገኖቹ መጣ የገዛ ወገኖቹ አልተቀበሉትም የተቀበሉት ስንት ሆኑ ከዛ ውስጥ ሮሚያ 11 ቁጥር ስድስት እስራኤል ቁጥሩ ምንም እንዳሸዋ ቢሆን የተመረጡት ብቻ አገኙት። እሱም በጸጋ ነው እንጂ በስራ አይደለምና አለዚያ ጸጋ ጸጋ መሆኑ ይቀራልና ይላል እዚህ። ከእስራኤል ጥቂት ሕዝብ አግኝተዋል። አሁን በእነሱ አማካኝነት፣ እነዚህ መቶ ሃያ በሚሞሉ ሰዎች አማካኝነት ይኸው ዛሬ ዓለምን ባርኳል። ስለዚህ መሲሁ ወደዚህ ምድር ሲመጣ በአሕዛብ ምድር ላይ ቆሞ አያገለግልም። ወደ ተለያዩ የዓለማችን ክፍል ገብቶ አያገለግልም። ኢየሱስ ክርስቶስ የሚያገለግለው በእስራኤል ገጸ ምድር ላይ ብቻ። እነሱን ብለስ ያደርጋል፣ ይባረካል። በእነሱ አማካኝነት ያን የተባረኩበትን ወንጌል ይዘው ወደ ዓለም ይወጣል። ይሄ ነው ቀደም ተከተል። ሴትየዋ ቸኮለች። ሴትየዋ እስራኤልን በመባረክ በእስራኤል አማካኝነት ወደ ዓለም የሚሄደው ወንጌል በበዓለ ሃምሳ መንፈስ ቅዱስ መምጣት የሚጀምር ነው። እሷ ቀደም ብላ ለእስራኤል ህዝብ ከሚደረገው ብዙም አስደናቂ ነገር አለኛ ከተደረገው ባነሰ ነገር ውስጥ ነው ጥያቄ ያቀረበችው። ለዚህ ልጄን ፈውስልኝ የሚል የፈውስ ጥያቄ ነው ያቀረበችለት። ግን ለአሕዛብ የተዘጋጀው ተስፋ ከፈውስ ያልፋል፣ ከፈውስ ይበልጣል። ለዚህ ልጆች ወም እስራኤል አልጠገቡም፣ ኢቭን አላመኑ። ለዚህ እነሱ መጀመሪያ ሊጠግቡ ይገባቸዋል። ኢየሱስ ቅደም ተከተሉን እየተናገር መጀመሪያ ልጆች ሊጠግቡ ያስፈልጋቸዋል። እዚህ ልጆቹ ያንን በረከት ከተቀበሉ ዓለም ደግሞ በእነርሱ በኩል ይባረካል። በነቢያት የተጻፈው በጳውሎስ የተብራራው የወንጌል አካሄድ ያ እግዚአብሔር በክርስቶስ ኢየሱስ ወደ ዓለም ይልከዋል። ወንጌል የእግዚአብሔር ወንጌል የተባለው ባለቤቱ እግዚአብሔር ስለሆነ ነው። በሌላ ቦታ የክርስቶስ ወንጌል ይለዋል። የክርስቶስ ወንጌል የሚለው ባለቤቱ ክርስቶስ ሳይሆን የወንጌል ሳብጀክቱ ዋናው ቲም ወይም ዋናው ማንነት ኢየሱስ ስለሆነ ነው። ከዛ ያ ወንጌል የመንግስት ወንጌል ይባላል እስራኤልን ብቻ ስሰብኩ የመንግስት ወንጌል ኢትዮጵያዊን አይመለከትም አይመለከት የመንግስት ወንጌል ማለት መሲሉ መጥቶ በእስራኤል ህዝብ ላይ ስለሚመሰርተው የሺህ አመት መንግስት የሚሰብክ ነው ቸርችን አይመለከትም ሲጀመር ከዛ በኋላ ወደ አሕዛብ ሁሉ ዞር እንላለን አለ ጳውሎስ እናንተ ማሰሙ ቆና ለአይሁዶችን ወደ አሕዛብ ሲዞር በአሕዛብ አብያተ ክርስቲያናት ሁሉ የተሰበከውን ወንጌል አንድም ቦታ ላይ የመንግስት ወንጌል የሚል አታገኝም። የጸጋው ወንጌልና የክብሩ ወንጌል የሚል ነው። የጸጋው ወንጌል አሁን እኛ የሰማነው ኢየሱስ ክርስቶስ መስቀል ላይ በሰራው የቤዛነት ስራ የኃጢአትን ስርየት መቀበል ነው እንጂ ምድር ላይ የሚነግሰውን መሲህ እንደ ንጉሥ መቀበል አይደለም። እሱ ለእስራኤላዊ ነው። እኛ የኃጢአታችንን ስርየት ቤዛነትን ከእግዚአብሔር ዳግም የምንወለደበትን የአብርሃም ልጆች ሳይሆን የምንባለው በልደት የእግዚአብሔር ልጆች በእምነት የአብርሃም ልጆች የምንባልበት ወንጌል የጸጋው ወንጌል ይባላል። አሕዛብ ቸርች ጋር ሲመጣ ጸጋው በእምነት አድኗቸዋል፣ ማንም እንዳይመካ ከሥራ አይደለም ይባላል። ከዛ የጸጋውን ወንጌል አምነን ቤተ ክርስቲያን ለምንመጣ ወይም ለመጣን ለዳንን ሰዎች አሁን የጸጋ ወንጌል ብቻ አይደለም የሚሰብከን የጸጋ ወንጌል ለጴንጤ ስንሰብቅ እያፈርን ማለት ምን እናድርግ? ወንጌል አሁን ለሁለቱም የምንናገርበት ጊዜ መጣ። ኦርቶዶክስም ስናገኝ ወንጌል እንነግረዋለን። ጴንጤም ስናገኝ ወንጌል እየነገርን ያለ ነው። ምክንያቱም አብዛኛው ጴንጤ ማርያም አታማልድን ብቻ ብሎ ነው የቀየረው። የቀረው በሙሉ እንደ ኦርቶዶክስ ነው ማለት በመልካም ስራው መጽደቅ የሚመስለው ራሱ ብዙ ጴንጤ እንዳለ አስባለሁ። ለዚህ ወንጌል አሁን ለሁለቱም እየሆነ ተቸግረናል። ግን ቤተክርስቲያን ከመጣን ከዳንን በኋላ ግን የሚሰበክልን የክብሩ ወንጌል የሚባለው የክብሩ ወንጌል ማለት ክርስቶስ ሁል ጊዜ በቤተ ክርስቲያን ውስጥ በትምህርት በቃል በስልከት በሁሉም ነገር ክርስቶስን ማክበር ነው። እሱን ግሎሪፋይ ማድረግ መንፈስ ቅዱስ በመጣ ጊዜ እኔን ያከብረኛል ብሏልና ክራይስትን ማጉላት ማጉላት ማጉላት የሆነ የሆነ ከብዙ ስብከቶች አንድ ርዕስ ላይ ቤተ ክርስቲያን ማተኮር የለባትም ወይ ስኬት የሚል ቸርች መኖር የለበትም ፕሮስፐሪቲ ብልጥግና ብር ብቻ የሚል ቸርች መኖር የለበትም። እነዚህ ሁሉ ስኬት፣ ፕሮስፐሪቲ ሁሉ ወንጌል ውስጥ ያሉ ትናንሽ ጥቅማ ጥቅሞች ናቸው። መንፈስ ቅዱስ የመጣው ኢየሱስን ሊያከብር ነውና እነዚህን ሁሉ እንኳን ብሰብኩ እየሄዳችሁ ማረፍ አለባችሁ። ክርስቶስ ላይ ክርስቶስን መስበክ አለብን። ክርስቶስ መዘመር አለበት። ክርስቶስ መጉላት፣ ግሎሪፋይ መደረግ አለበት። ስለዚህ ክርስቶስ ደግሞ ክብሩ በቤተ ክርስቲያን ሲነገር፣ የክብሩ ወንጌል ሲነገር እግረ መንገዱን እናንተም ክብራችሁን ታውቃላችሁ። የክብሩ ወንጌል ወይም የምሥራች የሚሆነው ክርስቶስ ከብሯል ብቻ ሳይሆን በክርስቶስ መክበር ውስጥ አንተ የሆንከው ነገር አለ። አንተም ከብረሃል፣ አንተም ተቀድሳል፣ አንተም ጸድቃል፣ አንተም የእግዚአብሔር ልጅ ሆናል። ክርስቶስ በእግዚአብሔር ቀኝ ተቀመጠ ብሎ የክብሩ ወንጌል አያበቃ። የክብሩ ወንጌል የጸጋ ወንጌል በኢየሱስ እመን አንተና ቤተሰብህ ትድናለህ፣ ጸጋው በእምነት አድናችሁ ወዘተ ሚል የክብሩ ወንጌሉ ስትገባ ከክርስቶስ ጋር አብራችሁ ከብራችኋል። ከክርስቶስ ጋር አብራችሁ ተቀምጣችኋል። ከእርሱ ጋር በሞቱ ተባብራችኋል። ከርሱ ጋር በትንሣኤው ተባብራችኋል። ከርሱ ጋር በቀኙ ተቀምጣ ከእርሱ ጋር በክብር ትመጣላችሁ። ከእርሱ ጋር አብራችሁ ይሄ የምንድን ነው? የክብሩ ወንጌል ነው። ኢየሱስ ክብሩ ሲጎላ፣ ክብሩ ሲነገር አብራ የከበረችው ቤተክርስቲያን ክብሯ ይነገራታል። ስፍራዋ ይነገራታል። እሱ የአንቺ ራስ ነው። አንቺ ግን የሆንሽ ነገር አይደለሽም። እሱ ራስ እንደሆነ ሁሉ አንቺ የእሱ አካሉ በመሆን ሙላቱ ሆነሻል። ክርስቶስን ከአንቺ አንቺም ከእርሱ መለየት አይቻልም። እሱ ራስሽ ነው ብቻ ብለን አይደለም የምናቆመው፣ አንቺ ደግሞ አካሉ በመሆን የእሱ ሙላት ሆነሻል። ክራይስት ክርስቲያንስ፣ ክርስቶስ ቤተ ክርስቲያን፣ ቤተ ክርስቲያን ክርስቶስ፣ ሁለቱ ስንት አንድ የሆኑበት ወንጌል የክብሩ ወንጌል ይባላል